በደንብ ተማሩ፣ እሺ። ይሄ ለናንተ የትምህርት እድል ነው። ይህንን እድል ተጠቀሙ። ትምህርት ቤት እንዲገኛ በዘመናዊ መልኩ የተገነባ የትምህርት ቤታችን ቤተ መጽሐፍት ነው። መጽሐፍት አገልግሎት ማገኘት የሚችሉበት ሁኔታ ነው ያለው ማለት ነው። እዚህ ከተማሉ ግባቶች ኮንበርና ጠረጴዛ ዛፍስና ማለት ነው አራት መቶ ሰማንያ አምስት ሺህ ብር በላይ ወጪ ሆኖባቸው ማለት ነው በዶክተር አረቡ እና በፓርትነርሽፕ ኢዱኬሽን በሚባል ድርጅት አማካኝነት ለትምህርት ቤታችን ገቢ የሆኑ መጽሐፍቶች ናቸው ወይም መጸዳጃ ቤት መልስ እዚች ጋር ታጥበው ወደ ክላታቸው ይገባሉ ማለት ነው። ጓደኞቹን አስተባብሩ ይህን ጥራት ያለው ትምህርት ቤት እዚህ ሊደርስ ያደረገው ዶክተር አረቡ ጣሂር የሳራ ፋውንዴሽን መስራች ነው። እሳቸው ሞቅ ባለ ሞራል አሁን አሁን አለው የወርቅ አሁን ይሄ በትምህርት ቤት እየተዘጋጀ ነው። ልዩ ልዩ ደስ የሚል ተናው ልዩ ልዩ ልዩ

የተከበራችሁ የአልቡኮ ቲዩብ ቤተሰቦች እንደምን ከረማችሁ? ከአልቡኮ ቲዩብ ወደ እናንተ የሚደርሰው ቅኝት የተሰኘው መሰናዷችን ጀምሯል። የዛሬው መሰናዶ በአልቡኮ ወረዳ 05 ቀበሌ ነጋሽ ከተማ ላይ በተገነባ የአንደኛና መካከለኛ ደረጃ ትምህርት ቤት ምርቃት ዙሪያ ያጠነጥናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ተቀላቀሉ። ነባር የሆናችሁ ደግሞ ቪዲዮውን ላይክ አድርጉ። ደስ የሚል ቀነው ልዩ

ጥቅምት 9 2018 ዓ ም ከጀማንጉስ ሰማይ ስር አንድ ትልቅ ጀብዱ ተፈጸመ። በዚህ ዕለት ከዚህ በፊት በአልቡኮው ጀግና ደጃዝማች አዝማች መንገሻ ቡዬ እጅ ተይዞ የነበረውን ለሀገር የሚከፈሉ ውለታ ሪከርድ መጋራት የቻለ ለሌሎች ዲያስፖራዎች የቸርነት በርን የከፈተ የአልቡኮ ሌላኛው የቁርጥ ቀን ልጅ መሆኑን ያስመሰከረው ዶክተር አረቡ ያስገነ የገነባውን ትምህርት ቤት እንካችሁ ተረከቡኝ ብሎ እጁን የዘረጋበት ታላቅ ዕለት ሆኖ አለፈ። የነገ ተስፋዎች ናችሁ። በደንብ ተምራችሁ አቂም ተበታ የሀገር መሪ እንድትሆኑ ተስፋ አለን። በደንብ ተማሪ። ይሄ ለናንተ የትምህርት እድል ነው። ይህንን እድል ተጠቀሙ። ትምህርት ወሳኝ ነው። ስለዚህ እኛ ከጎናችሁ ነን፣ የትም አንሄድም። የምትፈልጉትን ነገር እናደርግላችኋለን። እናንተ ግን መማር ይኖርባችኋል። እሺ ጥያቄ ካላችሁ፣ የምትፈልጉት ነገር ካለ፣ ኮምፒውተር ይመጣል፣ እናስገባለን። ኢንተርኔት እናስገባለን ብለን እንገምታለን። እና መቻዲኮስ ነገር ሁሉ እናሟላለን። አይኔ የምጠይቀው ነገር እንኳን አንድ ትንሽ ነገር ነው። አሁን ይሄ የምናየው ነው ትምህርት ቤት ብዙ ነገር የተሰራበት ነው። ብዙ ነገር የፈሰሰበት ነው። አንዳንድ አንድ ነገሮች ደግሞ ጥቅም ላይ ለማዋ አሁን ለምሳሌ ቤተ መጻሕፍት አለ። ቤተ መጻሕፍት የሚያስነብብ መምህር ግን ስለሌለ እስካሁን አልተጠቀምንም። አልበጋ ኩል መሰረት ኮምፒውተሩም እንዲሟላልንና የስፖርት ማዘውተሪያዎች ማቴሪያሎች አሉን። ማዘውተሪያ ግን ይቀረናል። እሱ ቢያልቅትም ነገሩ እንዲህ ነው። የልማት አርበኛው ዶክተር አረቡ የዘር ሀረጉ የሚመዘዘው በአልቡኮ ወረዳ 05 ቀበሌ ሂርማታ ከምትባል መንደር ሲሆን ወደ ታላቋ አሜሪካ ካቀና ሰነባብቷል። በሚኖርባት ሀገረ አሜሪካ ትዳር መስርቶ ካፈራቸው ፍሬዎች መካከል ሳራ የተባለችው ልጁ የዘወትር ጥያቄዋ የነበረው የእናት አባቴ መገኛ ምድር አሳየ ነበር። የልጁ ጥያቄ እረፍት የነሳው አባትም የልጁን ሕልም ለማሳካት ሲል እትብቱ ወደተቀበረባት የሰው ልጆች መገኛ ወደ ሆነችው ምድር ከተፋ አለ። በረራውም በስኬት ተጠናቀቀ። ነገር ግን ከአዲስ አበባ ወደ ባህር ዳር ሲያደርጉት በነበረው የየብስ ጉዞ ወቅት በተፈጠረ ድንገተኛ የመኪና አደጋ ልጁን በሞት ተነጠቀ። እምቦቀቅለዋ አነስትም ያን የጓጓችለትን ህልም ሳታሳካ ገና በለጋ እድሜዋ ተቀጨች። የሳራ አረቡ ጣሂር ምክትል ኃላፊ ናቸው ለዚህ መሳካት

ተርዮ ለበርዮ ራዕይህን እናሳካለን። አባትም የልጁ ህልም ሳይሳካ በመቅረቱ ልቡ ቢሰበርም ለልጁ መታሰቢያ የሚሆን ለህዝብ የሚጠቅም አንድ ነገር ለማድረግ አሰበ። ትምህርት ቤት መገንባት የተሻለ ሆኖ በመገኘቱ ተመራጭ ሆነ። በወቅቱ አንድ ብሎክ መማሪያ ክፍል ለመስራት የታቀደ ቢሆንም ኋላ ላይ በተደረሰ መግባባት ሙሉ ግንባታ ለማከናወን ተወሰነ። ጀማንጉስ አንደኛና መካከለኛ ደረጃ ትምህርት ቤትም ግንባታው የሚያርፍበት ቦታ ሆኖ ተመረጠ። ትምህርት ቤቱ አሁን ካለበት ቦታ ላይ የተመሰረተው 2008 ዓ ም ሲሆን ከዚያ በፊት ደግሞ ከርከሮ ከሚባለው ሰፈር ነበር። ደስ የሚል ቀነው ልዩ ልዩ ልዩ ደስ የሚል ቀነው ልዩ አዲሱ ትምህርት ቤት ግንባታ ህዳር 22 2017 ዓ ም የመሰረት ድንጋይ ተጥሎ ታህሳስ 10 2017 ዓ ም በግንባታ ተቋራጩ አላሚር ጠቅላላ ኮንስትራክሽን ስራው በይፋ ተጀመረ። የግንባታው ሂደት በባለሙያ ክትትል እየተደረገበት በጥራትና በፍጥነት ተከናውኖ አንድ ዓመት ባልሞላ ጊዜ ተጠናቀቀ። ከ34 ሚሊዮን ብር በላይ ወጪ የሆነበት ግንባታም አስር መማሪያ ክፍሎች፣ ቤተ መጽሐፍት፣ ቤተ ሙከራ፣ ሦስት ቅድመ አንደኛ ደረጃ መማሪያ ክፍሎች፣ አይሲቲ ክፍል እንዲሁም ደረጃቸውን የጠበቁ መጸዳጃ ቤቶችና የውሃ ታንከር የተገጠመለት የቧንቧ ዝርጋታንም ያሟላ ሆኗል። በመጨረሻም በሳራ ፋውንዴሽን የተገነባው በአይነቱ ልዩ የሆነው ሳራ አረቡ ጣሂር አንደኛና መካከለኛ ደረጃ ትምህርት ቤት ጥቅምት 9 2018 ዓ ም የፋውንዴሽኑ ብሎም የወረዳ የዞንና ክልል አመራሮች በተገኙበት በከፍተኛ ድምቀት ተመረቀ። በምርቃቱ ለትም የትምህርት ቤቱ ማህበረሰብ ለፋውንዴሽኑ አመራሮች ምስጋናውን ሲያቀርብ፣ ድርጅቱም በተወካዮቹ በኩል ለትምህርት ቤቱ ማህበረሰብ ያደራ ቃሉን አስተላልፏል። እዚህ ትምህርት ቤት ላይ የተከናወነው ተግባር ይበል የሚያሰኝ በመሆኑ ሌሎች ዲያስፖራዎችም በእንደዚህ አይነት ተግባራት ላይ በመሳተፍ አካባቢያቸውን እንዲያለሙ ጥቆማዬን እያቀረብኩ የዛሬውን መሰናዶዬን እዚህ ላይ አበቃለሁ። በቀጣይ በሌላ መሰናዶ እስከምንገናኝ ቸር ሰንብቱልኝ።